ሰላም ሰላም ውድ የአርደን ዩቱብ ተከታታዮች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት የዳቦ አገጋገር ነው ማለት ነው። ለየት ያለ ልክ እንደ አገር ቤት የምነጋግረው አይነት ዳቦ አገጋገር ነው ይዤ የመጣሁት። በጣም ቆንጆና ለየት ያለ ጣፋጭ የሆነ ዳቦ ነው። ከምታስቡት በላይ በጣም ቆንጆ ነው እንደምታዩት በጣም ደረቅ ያለ ከላይ ደረቅ ያለ በጣም ቆንጆ የሆነ ዳቦ አሰራር ነው ማለት ነው። አሁን ወደ አሰራሩ እዚህ ጋር እንደምታዩት የእርሾ አለኝ እርጥብ እርሾ ነው የምጠቀመው። ደረቁንም እርሾ መጠቀም እንችላለን። ያለንን ነው መጠቀም የምንችለው። ውሃ አደርግበታለሁ። ይህን እንደዚህ ውሃ ካደረኩኝ በኋላ በደንብ አድርጌ ማደበላለቅ ይኖርብኛል ማለት ነው እርጥብ እርሾ የምታገኙ ከሆነ ተውሎ ፈጥኖ እንዲቦካ ይረዳናል። እርጥብ እርሾ ማለት ነው። እና እንደዚህ አይነት እርጥብ እርሾ ካላችሁ አላችሁ፣ ከሌለም ደግሞ ባለን እርሾ፣ በአብዛኛው ጊዜ ደረቅ እርሾ ሞልቷል። ከዛ ጨው አደርጋለሁ፣ ጨው አደርጋለሁ እንደምታዩኝ ትንሽዬ ዘይት በነገራችን ላይ ሁላችንም እንደ መጠናችን ነው፣ እንደምንጋግረው መጠን ነው። በጣም ብዙ የምንጋግርም ከሆነ በርከት እናድርገዋለን ማለት ነው። ከዛ ወተት አድርጊያለሁኝ እኔ ብዙ መጋግር ከሆነ እናንተ ብዙ ላትጋግሩ ትችላላችሁ። እዚህ ጋር ትንሽዬ ስኳር አደረግኩኝ። እናም ልክ እንደ መጠናችን እንደ የቤታችን ነው የምንሰራው ማለት ነው። በደንብ አድርገን እናዋህዳችኋለን። ከተዋህዱ በኋላ ዱቄታችንን እናደርጋለን ማለት ነው። ዱቄታችንን እንደዚህ አድርገን ትንሽ ትንሽ እያደረግን በደንብ መዋሃድ ስላለበት ውስጡ ምንም አይነት መጓጓር ስለሌለበት በጣም ቆንጆ አድርገን እንዳይጓጉል አድርገን ሊጡም በስነ ስርዓት እናቦካለን ማለት ነው። በጣም ተወዱታላችሁ ብዬ አስባለሁኝ። ሞክሩት ሳትሞክሩት ሞክሩት ለውጡ ማየት ወይም ቆንጆ መሆኑን መለየት አትችሉም። ቤታችሁ ሰርታችሁ መሞከር በትንሿ ብትሞክሩት በጣም ትወዱታላችሁ እያስባለሁ። እዚህ ጋር ዳቦ ለየት የሚያደርገው ያው ስጨምር ታዩኛላችሁ። እንደዚህ ዱቄታችንን ትንሽ ትንሽ እያደረግን በደንብ ማዋሃድ ይኖርብናል ማለት ነው። የሚያስፈልጉ ነገር ነገሮች ዘይት፣ ስኳር፣ ትንሽ ስኳር። እዚህ ጋር እንደምታዩት ድንች ነው። ድንቹን ከቀቀልኩኝ በኋላ በጣም ብስል ካደረግኩኝ በኋላ ልክ እንደሊጥ እንደሊጥ አድርገዋለሁ ማለት ነው። ድቅቅ አድርገዋለሁ ማለት ነው። ያው ድንች ማንኛውም ሰው መቀቀል ወይም እንትን ማለት ማሳየት አይጠበቅም፣ ስላልኩኝ ስላሰብኩኝ ነው ከመጀመሪያው አንስቼ ያላሳየዋችሁ ድንቹን መጀመሪያ አዘጋጅቼው ነው ማለት ነው። እዚ ጋር ላይ ለየት የሚያደርገው የዳቦ አገጋገሬ ድንች ጨምርበታለሁ ማለት ነው። ድንቹ በጣም ነው የሚጣፍጠው። በሚገርማችሁ ሁኔታ እኔ ሱፐርማርኬት ሄጄ ዳቦ ልገዛ አይቼ የድንች ዳቦ አይቼ የምንድን ነው ምናምን ስል የድንች ነው አሉ እና አገጋገሩን ጠይቄያቸው መጣውኝ ማለት ነው። እና ያው ለእናንተ ላከፍላችሁ ስለወደድኩ ነው ማለት ነው። እንደነገርኳችሁ የሚያስፈልጉን ነገር ዘይት፣ ስኳር፣ ጨው፣ ወተት ድንች ያስፈልገናል። እንደተለመደው ዱቄት ማለት ነው። እነዚህን አድርገን ለየት የሚያደርገው እንደነገርኳችሁ ድንች አደርግበታለሁ እኔ ማለት ነው። እና በጣም ቆንጆ ነው። ስኳሩ በጣም እንዳይበዛብን አይነች ትንሽ አድርገን የማንኪያ ግማሽ አድርገን መጠቀም በደንብ አድርገን እሽት እናደርገዋለን። በጣም መታሸት አለበት። ውስጡ እንትን እንዳይሆን እንደ ጭቃ ነገር እንዳይሆን ሊጥ እንዳይሆን ማለት ነው። በደንብ አድርገን ማሸት ይኖርብናል። ቪዲዮን ከወደዳችሁት፣ ላይክ ሰብስክራይብ፣ ላይ ሼር ማድረጋችሁን እንዳትረሱ። እንደምታዩት በደንብ አድርጌ ሽቶ አድርጌ ዋለውኝ ማለት ነው። ሽቶ አድርጌ ጨርሻለሁኝ። አሁን እንደዚህ አድርጌ ከድኜ አስቀምጠዋለሁ ማለት ነው። እንደምታዩት በደንብ አድርጌ ሽቶ አድርጌ ዋለሁ ማለት ነው። እንደምታዩት እዚህ ጋር ክዳኑን ከድኜ አስቀምጣለሁ። ከዛ አሁን ዳቦዬ ሊጤን እንደምታዩት ቦክቶልኛል። በጣም ቆንጆ ሆኖ እንደምታዩት ቡክት ብሎልኛል። ቢያንስ ሀያ ደቂቃ ነው የፈጀብኝ ለመብካት ማለት ነው። በጣም ቆንጆ በሆነ መልኩ ቦክቶልኛል ማለት ነው። አሁንም ደግመን በቻልነው አቅም አሸት ማድረግ ማሸት ይኖርብናል ማለት ነው። ዳቧችን ቆንጆ ሆኖ እንዲወጣለን በደንብ አድርገን እንደዚህ አድርገን እናሸዋለን እንደዚህ አድርገን ዱቄት ትንሽ ጨመር እያደረግን በጣሙም እንዳይበዛብን ምክንያቱም ውስጡ ድፍን መሆን አይኖ አይኖርበትም ይቅርታ ውስጡ ድፍን መሆን የለበትም ውስጡ ክፍት መሆን አለበት ዳቧችን ማለት ነው እንደዚህ አድርገን በደንብ እሽት ማድረግ ይኖርብናል። እንደዚህ እያደረግን በጣም ቆንጆ ይሆናለ እሽት እናደርገዋለን። ምክንያቱም ድንችም ስለጨመርንበት ያው ድንች ጨመርበታለው ቆንጆ መሆን አለበት። ያው እሽት ማድረግ አለብን፣ ቆንጆ እንዲሆን ትንሽ ትንሽ ዱቄት እያደረግን እሽት እናደርገዋለን። እኔ እንደዚህ አድርጌ ጣውላ ላይ እንደዚህ አድርጌ አሸዋለሁ ማለት ነው። ያው ሰፋ ያለ ጣውላ ስለሌለኝ ነው ይቅርታ። በደንብ ማሸት መታሸት አለበት። ትንሽ ትንሽ ዱቄት እያደረግን በጣም ብዙ ሳይሆን ድርቅ እንዳይሊጣችን ማለት ነው። አሁን መጋገሪያዬን፣ የመጋገሪያ ቀይን አምጥቻለሁ እዚህጋ እዚህ ጋ አድርገን እየመጋገረው ያው እንደምታውቁት ቅጠል፣ እኔ ባለሁበት ቅጠል አይገኝም። ቅጠል ቢሆን በጣም ቆንጆ ነው፣ ግን እዚህ ጋ የመጋገሪያ ወረቀት አለኝ ማለት ነው። በጣም ቆንጆ ነው፣ ከቅጠል ምንም አይለይም። የፈለግነውን ነገር ስንሰራ እንደዚህ በኦቭን የመጋገሪያ ወረቀት ከታች አድርገን ብንሰራ ቆንጆ ነው። እኔ ሁልጊዜም የመጋገሪያ ወረቀት እጠቀማለሁ ማለት ነው። ትንሽዬ ዱቄት አደርግበታለሁ ሳይበዛ፣ ነስነስ ነው የማደርግበት። ከዛ ሊጡን አደርጋለሁ ማለት ነው። ሊጡን እንደምታዩት በደንብ አድርጌ እሽት አደርገዋለሁ። ልልት ያለ ሊጥ ነው። ድርቅ ማለት የለበትም ሊጡ፣ ምክንያቱም ውስጡ ክፍተት አይኖረውም። ሊጥ ነው የሚሆንብን፣ ውስጡ አይበስልልንም። ደረቅ ከሆነ ሊጡ ማለት ነው እና ላላ ያለ ሊጥ ነው መሆን ያለበት። እንደዚህ አድርገን ዙሪያውን እናስተካክለዋለን። እንደምታዩት አስተካክየዋለሁኝ ዙሪያውን። አሁን እንደዚህ አድርገን ወረቀቱን ለበስ ለበስ አድርገን እንደዚህ እንደዚህ አድርገን ለበስለበስ እናደርግና ከላይ ፎጣ ነገር አልብሰን እንደዚህ እናቆየዋለን፣ ለአምስት ደቂቃ የሚሆን እስከ ቦካ ወደ ላይ እስከ መጣ ድረስ እንጠብቀዋለን ማለት ነው። አሁን እንደምታዩት ኩፍ ብሏል ወደ ላይ ሁለተኛ እንግዲህ እንደምታዩት ወደ ላይ ኩፍ ብሎ መጥቷል ማለት ነው ሊጤ አሁን የቀረው እንግዲህ ወደ ኦቭን መግባት ነው። ኦቭኑን መቶ ሰማንያ ደረጃ ላይ አብርቼ እየጋለልኝ ነው ማለት ነው። መጀመሪያ ነው ያበራሁት። እንደምታዩት ቆንጆ ሆኖ አለ። እንደምታዩት በጣም ቆንጆ ሆኗል ማለት ነው። ከዛ ከላይ ትንሽ ዱቄት ነስነስ እናደርግበታለን ሳይበዛ ማለት ነው። በጣም እንዳይበዛብን ተጠንቅቀን ከዛ ከቻልን ከላይ ቆረጥ እናድርገው። ባንቆርጠውም ችግር የለውም። እኔ ግን ያው ልቁረጠው ብዬ ከላይ ትንሽ መስመር ነገር በደንብ ማልቆረጥኩትም መስመር አውጥቷል ያው ቪዲዮ ወዳችሁታል ብዬ አስባለሁ። እንግዲህ ያው ለየት ያለ ነገር ስለሆነ ብዬ ነው የመጣሁት ልሰራ ያሰብኩትና ትንሽ ለየት ያደረገው ውስጡ እንትን የለም ማለቴ ድንች ማድረጌ ነው ለየት ያደረገው። እንደምታዩት ዳቦይን ኦቭን ውስጥ አስገብቻለሁ። ሲበስል እንገናኝ። ዳቦይ ብስል ብሎ እንደዚህ ባማረ መልኩ ወጥቷል። እንደምታዩት በጣም ቆንጆ ሆኖ ትኩስ ነው። እጄ እንዳያቃጥለኝ ብዬ ነው። ድርቅ ያለ ከላይ የሚገርም ነው። በጣም ቆንጆ ሆኖ ከለሩ እራሱ እንዴት እንደሚያምር፣ በጣም ቆንጆ በቅጠል የተጋገረ ነው የሚመስለው። በጣም የሚገርም ዳቦ በጣም ቆንጆ ሆኖ ወጥቶ አለ። በጣም እኔ እንጃ መልኩ ራሱ ሽታው፣ በተለይ እንዴት እንደሚጣፍጥ ዋው! በጣም ቆንጆ ሆኖ ወጥቶ አንድ እንደምታዩት ብስል ብሎልኛል ከላይ ድርቅ ብሎ በቃ፣ ሲያመር ደግሞ በጣም እንደሚጣፍጥ አልጠራጠርም። እዚህ ጋር እንደዚህ እስኪ ልቁረጥና ውስጡ ነው የሚያ እንደምታዩት ሲቆረጥ ራሱ ይታያችኋል። በጣም ከላይ ድርቅ ብሎ በጣም ቆንጆ ሆኗል። ዋው ይህን ማሰርታችሁ መሞከር አለባችሁ፣ ጋግራችሁ ጣሙንም ማየት አለባችሁ። እንደምታዩት ዳቦዬ ድፎ ዳቦ በሉት። ድፎ ዳቦ ስላችሁ በቅጠል የሚጋገረው ማለት ነው። ዋው እንዴት እንደሚያምር መልኩ ራሱ ያምረው። ወደ ቢጫ ከለር ሄዷል መልኩ ያው ድንች ስላደረጉበት ማለት ነው። ድንቹ ባዚ በጣም ብስል ማለት አለበት፣ በጣም መብሰል አለበት። ሊጥ ልክ እንደ ሊጥ መሆን አለበት። ያው ስናቦካው ጠጥሩ እንዳያስቸግረን ማለት ነው። እንደምታዩት ቆንጆ ሆኖ ዳቦ ብስል ብሎ ዋው ነው። ይሄንጃ በጣም ነው የሚያምረው፣ ድርቅ ብሎ በጣም ቆንጆ በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እንደምታዩት ቆንጆ ዳቦ ጋግሬ ይዤላችሁ መጥቻለሁኝ። በጣም ነው የሚጣፍጠው። ሰርታችሁ ሞክሩ ትላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ባባይ